ያልተፈለገ ሴት ልጅ ዋጋ የላትም፣ ምንም ቫሊዩም የላትም። እኔ በዚህ እድሜ ይፈለጋሉ። መጀመሪያ አግብቼ ፈትቼ ወልቼ፣ ሁለተኛ ስገባ ተጠይቄ ነው የተዳርኩት። ለምን ሳልጠየቅ እዳራለሁ እንዴ? ለምን ብዬ። ሴት እኮ ነኝ። ሴት ልጅ በየትኛውም እድሜ ክልል ብትሆን፣ በየትኛውም ሁኔታ ላይ ብትሆን ይገባታል። ለሴት ልጅ የማይገባት ነገር የለም። ወርቅ ይገባታል ክብር ይገባታል ብር ይገባታል ሀብት ይገባታል ትልቅ ነገር ይገባታል እራሳችሁ ዝቅ የምታደርጉ ብቻ ናችሁ እንዴ እንዴ የምትሉት ከዛ ውጭ ሴት ክብር ናት ይገባታል ለእናትሽ አሁን አባት ማትወዱት የጃዛ ቤት ሰዎች አጣብሰዋችሁ ከማትወዱት ሰው ጋር አትተኙ እናቴ ትሙት ይሄን አግቢ አላገባን ቢያት ምን አባቷ ታመጣለች በአንቺ ህይወት እሷ ናት እንደምታዘው በእናንተ ህይወት ሊያዙ የሚገቡ እናንተ የወደዳችሁትን ያፈቀራችሁትን እሱ መውዷችሁ አፍቅሯችሁ በእናንተ ወት ገብታ ነው፣ እሱን ለራሷ ለቢዝነሷ ለጥቅሟ ስትል እከሌና ግቢ ከሌና አታግቢ ስትልሽ ኖ እኔ እኔ እኔ ነኝ መጫይን ማቀው እኔ ነኝ በሏቸው። አትፍሩ። የጃዛ ቤተሰቦች ላይሽ የምትፈሯቸው በእናንተ መሰለኝ የሚኖሩት እግዚአብሔርንም አራት ይጀመር ያሁን በዚህ ጊዜ የማን ጃዛ ቤት ደግሞ የማን ጃዛ ቤት? ስራችሁን ጥግር አድርጋችሁ ስሩ ጋይስ፣ በቃ ስራችሁን ስሩ። ከስራችሁ ውጪ ምንም የሚያዋጣችሁ ነገር የለም። ወገ ይሄ ወንድ ቀጥሮ ጸጉን ፈትሎ ፈታትሎ፣ አሁን ይሄ የደፈራት ልጅ ሱሪው ተተልትሎ ተተልትሎ ተተልትሎ ተተልትሎ ከታፋው እስከ እንትኑ ፎቶ እንዳለ ምን እንደሚመስል በዛ ላይ ደንበቻል። እንደነዚህ አይነት ወንዶች አስፈሪ የሆኑ ጉማሪ የሆኑ ወንዶች ለሴቱ ሰዎች ምንም አይነት ክብር የሌላቸው ለሴት አሁን እሱ ሚስት አለው፣ እውነት አግብተዋል። እንደዚህ አድርጎ ይች ልጅ በዚህ አይነት ሁኔታ እንዲህ እስከምትሆን ድረስ ማድረግ ምን የሚሉት ነው? እውነት እመቤቴን ብታወት፣ ጉማሬ ነው የሚመስለው። አንድ ሁለተኛ ደግሞ እንደዚህ ቂጡን የጣለ ዱርዬ አገሩ ላይ እዛ ስንት ነገር ሲያደርግ ማንጅራት ሲመን በሌላም ሰበብ እየተጨረሱ ነው ያሉት። በጣም ነው የሚያሳዝነው። በቀን የሚሞቱትን ትናንትና ሰምታችኋል ተስፍሽ። በቀን ስንት አስከሬን እንደሚገባ አንድ ሁለተኛ በቀን በየሆስፒታሉ እስኪገቡ ስንት ሴቶች በማህፀን ኢንፌክሽን፣ በካንሰር፣ በምናምን በምናምን ታሰረ። ኦፍኮርስ አውቃለሁ ጋይዝ፣ ሲከታተላ ብዙ ነገሮች እየሆኑ ያሉት ሴት እህቶቻችን ናቸው። ለምንድን ነው እንደዚህ የምንሆነ ለምንድን ነው እንደዚህ? እራሳችንን ባለመጠበቅ ነው። የመጀመሪያው ነገር በየቦታው ስለምንሄድ ነው፣ በየቦታው ስለምንከሰት፣ ሰው ስለምናምን ነው። ሰው በጣም እናምናለን። አትመኑ፣ አትመኑ፣ በቃ አትመኑ። ምን ያደርግላቸዋል? የእናትሽን ልጅ እንኳ ዛሬ አትታመን። ስለዚህ በቃ ከዚህ ነገር ውጡ። በቃ ማርያምን በጣም ነው የሚከብደው

እናወራለን እኔና ሳሬ እግዚአብሔርን ኢቭን ከልጅ አባት ቀጥሎ ለመጀመሪያ ጊዜ ምድር ላይ ወንድ ያመንኩት እሱን ነው። ማርያምን ይሄ ቀልድ አይደለም። እግዚአብሔርን ነው ምላት። በቃ ማምኖ ለመሰላችሁ ለእኔ ያስብልኛል፣ ያዝንልኛል፣ ውስጤን ያውቃል፣ ይረዳኛል። በደንብ አድርጎ እንደ መጽሐፍ ገልጦ አንብቦኛል። ከኔ ምንም የሚፈልገው ነገር የለም። በጣም ያከብረ ኢቭን ጮኬ ስናገር ያከብረኛል፣ በጣም ይረዳኛል። ገባችሁ እንጂ ሳሪ ታውቂያለሽ፣ ነፍ ሰው የማልፈልጋቸው በዙሪያዬ ገንዘብ ኖሯቸው ግን ደግሞ እኔ ፍቅር የሌለኝ ሰዎች ከአጠገቤ ፈቀቅ ያረኳቸው ነፋሉ። ገንዘብ ብፈልግ ደግሞ አልኳቸው፣ ምክትል ጠቅላይ ሚኒስትሩንም ቢሆን የማማለል አቅሙ አለኝ። ዋጡት። ስላጠርኩ እንዳትነኩኝ ብላለች። አቦ አንጭር ሴት አትናቅል። እግዚአብሔርን ሙኒት አጠር ስንል እኮ ምንም ቦታ ላይ ማንደርስ ነው። አጭር ሴት ተንኮለኛ ናት። አጭር ሴት ብልሃተኛ ናት። ዋጡ። እኛ ጭሮች ከዚህ በኋላ ዚ ቲክቶክ ላይ ነግሰናል። እሺ፣ ለማንኛውም መስዬ እዚ ጋ እየጻፈች ያለችው የጸጋ በምትባለው ዘጠኝ አመት ልጅ ጠፋችብን፣ እንደዚህ የምትዩ ሳሬን ስራ አላት፣ ነገ መስዬን ስራ አላት። እህታችን ጁጁቤ ተአሊ ቪዲዮ ስሪና። ኖ ሰው ጠፋብን የምትሉ ሰዎች ቅድሚያ ቪዲዮ ስሩ። የእናንተን ቪዲዮ እኛ ሪፖስት እናደርጋለን። እንደዛ ነው የሚሆነው። ከዛ በተረፈ መናገር የምትፈልጊው ነገር ካለ ውስጥ ትላንት ስራ ፈተዋል። እነዚህ ልጆች ዛሬ ስራ ፈተዋል። ነገም ስራ እናስፈታቸውም። ያም ቢሆን ደግሞ የአንቺ ጉዳይ ዝም አይባልም። እንዳሉ ቪዲዮ ሰርተሽ ምን ብለሽ ጁዬ ጋር መምታት ትችያለሽ።

ሞር ትኩረታችን ከወንዶች ጋር ኢጃዛ ቤት ብር ከፍላችሁ አትኖሩ። በቃን የማየው ነገር ሁላ ስለማያስደስታኝ ነው፣ ይሄን ቃል ደጋገምኩት። እራሳችን የምናመጣው ቁጭ ብለን ሀያ አራት ሰዓት ባልኮኒ ላይ ተለጥፈን እናወራ እናወራና፣ እንዲህ አይነት ችግር ሲመጣ ይኸው ሚዲያ ላይ ይዞ ነው እንመጣለን። ውርደቱ ለእኛ ነው ስለዚህ እኔ ራሴን ካልጠበኩኝ መሲ እንድጠብቅልኝ መፈለግ ማለት ነው። ወይ ሳሪ እንድጠብቅልኝ ወይ ጁጁ ወይ እናንተ ማለት ነው። ከቅም በላይ የሆነን ነገር ነው ወደ ሚዲያ ማምጣት ያለብን እንጂ ራሳችን ተጀናጅነን ራሳችን አውርተን ራሳችን ሰተን ይዘን የምንመጣው ነገር እኛ ኑ የሚያስረግጠን እህቶቼ። ከዛ በተጨማሪ ያው ብዙ ነገሮች ይኖራሉ። ፍቅር ይኖራል፣ ምን ይኖራል፣ ምን ይኖራል። ግን ፈጣሪ ካልፈቀደው ስለማይሆን አታብዙት። ሚዲያ ላይ ራሳችሁን ጠብቁ። ስትመጡ ከተገደዳችሁ ብቻ ነው ሚዲያው የሚቀበላችሁ። እኛ ጀምረን እኛውን ጨርሰው እና መጨረሻው ላይ ውርደት ይሆናል። እንዳሁኑ እንግዲህ ወይዘሮ ፎዚያ በዛው ጠፍተሻል። ጥፋተኛም ከሆንሽ እንግዲህ ምን እንዳምልሽ አላውቅም። ልጁ ግን በነጻነት ወጥቷል። እና ሴቶች እየራሳችን እንጠብቅ። እግዚአብሔር ያክብራችሁ። መስዬ፣ በነገራችን ላይ ትናንትና አላየሽኝም። ሶስተኛ ከቤት አልወጣውብኝ ነው በአንድ ሚገጣጠሙ ነገር መጥቶብኝ ነው ንስፋ

አለን ሳሪያው፣ ሚሚ ለምን መጥቻለሁ? ሳቲ እንዴ ሳሪ ቆያ እንዴ፣ ዝም በሉ እስኪ ዝም በሉ። አሁን ማለሽ ነው እንዴ? አንቺ ምን እያልሽ ነው? መሲ ይሄ የሚገጥመው እንትኑ እዚህ የገጠመው ነገር መጣባት ሙኒቴ፣ እንደኔ እንዳው ሁለተኛው ሰው ተመሳሳይ ሆና እያያዥ፣ መሲ እያነበብሽ ከላይ እስክሪን ላይ ሲበዛ የሚመጣው ነገር

የረበሽኮ ሆነ እግዚአብሔርን ታውቂዋለሽ። ስሜቱንና አስራ አምስት ቀን ቁጭ አልኩኝ። በቃ ይህን ስሜት ይዤ ወደ ሚዲያ ላለመውጣት። ግን ሰኞ ዕለት ወጥቼ ያው ሙኒቴ ነበረች። አሁንም እድሜ ስትሽ ሙኒት ነገሮቹን ከአለሁበት ባልወጣም ከነበርኩትን በአብሳኝ ተረጋግቼ ያው ስራ ጀምሬያለሁ። ግን አሁንም ላለሙ አሸሳሪ አልቻልኩም። በቃ ትንሽ መደበቅ ሳይሆን ግን ብኛ አይቀርም ሸሽኛ ተንከባክበሽኝ በክብር ኤርፖርት አድርሳችሁኛል እና ድጋሜ መጥቻለሁ ማለቱ ያው እናንተ ጋር መምጣት ነው የሚጠበቅብኝ። እንደኔ አስተሳሰብ እናንተን አላለያምርለምልሽ ድንግል ማርያም ክብራችሁ አሁን ፊቴ ስለሆነ አይደለም። ሰኞ ዕለት ሙኒት ባለችበት ተናግር ያለው ሳሪ ሳሪ ኤርሚ ለሀበሻ ሀበሻ አልሀበሻ ኪያ መሲ ባልት እና ሌሎቹ ግዴታቸው ነው እነዛ ሁሉ አብሙለእዛ አይደለም የሚዬ፣ ይኸውልሽ አንቺ አሁን ስትመጪ መጣሁ ብትይኝ እኛም እራሱ ሰብሰብ ብለን መተን አይዞሽ ብለን እናጽናናሻለን፣ እናበረታታሻለን፣ ግድ ነው። ስመጣ የነበረው ነገር በጣም የረበሸኝ ነገር ስለነበረ ቤት ውስጥ ያው ቀድሞ ያዩ ሰዎች ስለገዛትኝ መናገር አልፈለጉም እና ደስ ማይል ነገር ስለነበረ ጥሩ ላይ አልነበርኩም። እውነት ንገርሽ ሳርዬ። ለእዛም ነው አስር ቀን ሙሉ ድምጼን አጥፍቼ ቁጭ አልኩት ነገሮች እስኪረጋጉ እዛ የባሰ ነገር ይ አሁንም በርቺ በርቺ፣ ጎብዥ፣ ጠንክሪ። ያልሞተበት የለም፣ የሚወደውን ያላጣ የለም። ግን መበርታትም አለብሽ መጠንከርም አለብሽ። እኛም ደግሞ ገብታ ልናገሻለን፣ ሰፖርት እናረጋለን። ዛሬ የት አይበተኑ ማለት ነው። ልንገራቸው ሚሚ ቤት ሽንፈችና፣ ሁላችን ተሰብስበን አንድ ቀን አንቺ ቤት እንመጣለን። እሺ ሲሪያ ትብረ እናደሞ ላላ ስለቆያችሁ ሰዎች ሁለት መቶ ሃምሳ ስድስት ጂቪ በአራት አራት መቶ ብር፣ አራት አራት መቶ ብር ያላችሁ ጭማሪ ብር ያላችሁ ነው። እናንተን አያካትትም አራት አራት መቶ ብር።